ያፌት የናታንን እጅ በመጋዝ ቆረጠው። ናታን እንግዲህ ድለኔ ነው እኔ ነኝ የማሸንፈው ብሎ ሲል እንግዲህ ያፌት እንደምታውቁት በሌላ መንገድ ቀደመው። በጣም ያሳዝናል። ቢኒና ናታን ለመጨረሻ ተለያዩ። ከአሁን በኋላ አንተም አታቀኝም፣ እኔም አላቀህም። እኔ ከጨለማ ውስጥ ታወጣኛለህ ያለ ብዬ ጠብቄ ነበረ። አንተ ግን ከዳኸኝ። አንድም ቀን እንደዚህ ታደርገኛለ ብዬ አሰብ አላውቅም አለ በጣም ያሳዝናል። ኤፍራታና ጺ በለቅሶ ተሞሉ። ኤፍራታም ያላሰበችው ነገር ገጠማት። ባሏ በድጋሚ ቀለበት ሊያስርላት ተንበረከቀ። እሷም ደግሞ ፈቃደኛ አይደለችው። የጣት ቀለበቱን ከእጇ ላይ ለክቶ ሄዶ ገዝቶ መጥቶ ዛሬ እንግዲህ ቀለበት ሊያደርግላት ተንበርክኮ ቢላትም፣ እሷ ግን ካለው ተቀበለችው እና አደረገች እራሷ። ከዛም ወይንን ጠጥ አላት። አውቃ እንደ ሰከረ ሰው አስመስላ ራሷን ስትደንስ፣ ከዛ እሱ ወደቀ። እሱም አልሰከረም አውቀው ነው። ከዛ ከኪሱ ውስጥ የሆነ ነገር ስታወጣ እጇን ያዛት። አቤት ውርደት! ቢኒ እንግዲህ ከዛሬ ጀምሮ አንተ የምትባል ሰው አላውቅህም። ናታንም የማይወጣው ነገር ውስጥ ገባ። ምክንያቱም የዲያና ናት የማይሆን ገደል ውስጥ እየከተተችው ነው። ልጇንም ከዚች ምድር ላይ ልታስወግደው በራሷ ቃል ገብታለች ምን አይነት ክፉ እናት እንደሆነች አላውቅም ልጇስ ምን እንዳደረጋት አላውቅም? ልጇን ለመግደል እንግዲህ ወስናለች ልጄ ሴት ብቻ እንትና ዲያና ብቻ ናት ወንዱን ልጅ አላውቀውም እያለች ብቻዋን ታወራለች ማለት ነው ናታንንም ያልሆነ ነገር ውስጥ ከተዋለች የማይወጣው ነገር ውስጥ እያንዳንዱ እንቅስቃሴውን ያፌት እየተከታተለ በሰዎቹ የት እንደሚገባ የት እንደሚወጣ እያየው ነው ያኔ መናገር ጀምራለች። ነገር ግን ምን እንደምትል ባይታወቅም በጣም ታሳዝናለች። ኤፍራታ ደግሞ ያፊትን አቤልኛ ቤት እንዲቀመጥ እፈልጋለሁ፣ ምክንያቱም ብቻዬን ቤት ውስጥ ስለምውል ሰው ያስፈልገኛል። እናም አንዳንድ ደግሞ ለመላክ ስፈልግም እሱ ይሻላል ብዬ። አይ እንደዛ እንኳን እምቢ ልልሽ ባልፈልግም፣ ግን እሱ የሚባል ሰው እዚህ ቤት እንዲገባ አልፈልግም። ሰራተኛ ካስፈለገሽ ሰራተኛ ቀጥረልሻለሁ። ከዚህ ውጪ ጨርሻለሁ። ሁለተኛ ስለ አቤል እንድታወሪ አልፈልግም ብሎ ጥሏት ወጣ። ጉድ እኮ ነው። ምክንያቱም ያው አቤል ትላንትና ስለ አስበራራት ነው። እኔ ግዴታሽ እዚህ ቤት ውስጥ ማስገባት አለብሽ። ያፌትን እንደምንም ብለሽ አሳምኙ። ድጋሜ አልነግርሽም ብሎ ጥሏት ወጣ። ኤፍራት ግራ ተጋብታለች። ዛሬ ደግሞ የናታን እጅ በመጋዝ ተቆረጠ። ያፌት በደስታ አበደ። አሰላሙ አለይኩም ወራህመቱላሂ ወበረካቱ እንደነት ከበራችሁ ቻናል ይቻላል የቤተሰቦች እንዴት ናቸው። እኔ ያለው አልহামዱሊላ እንግዲህ ያፊት ምንም ማንም ሊያሸንፈው አይችልም ናይ ፍላይን ብሎም ራሱን ቢክብም ናታን ግን ተሸንፈዋል ማንም አይችለውም ያፊት ቤት መንገድ እንደሚመጣ ማለት ነው ዛሬ ደግሞ ከአዲስ ሰው ጋር መቷል። ታሪኩ የለም። እንግዲህ ናታን እያንዳንዷን ነገር እየተከታተሉት ነው በመጨረሻም እንግዲህ ናታን እጁን ተቆረጠ ማለት ነው። ኤፍራታ አረገዘች። ኤፉዬም እርጉዝ ናት። ከዛም ባላጋ ደውላ አሞኛል፣ ምን እንደሆነ አላውቅም ስትለው ምን ነው የእኔ ንግስት መጥቻ ግን ቤት ላደርስሽ እንዴ ሲላት፣ አይ ከባሰብኝ፣ እኔ ራሴ ደውልልሃለሁ ወይ መኪና ልላክልኝ ስላት፣ ችግር የለውም አንተ ትመጣለህ አለችው። አርግዛለች። ከናታን ይሆን ከያፊት እንግዲህ አልታወቀም። ከዚህ በፊት ናታንም ደፍሯት ነበረ፣ ደፍሯት ልበል እንጂ አብራን ያደረችው እንግዲህ የናታን ይሁን ያፌት አልታወቀም። የወንድም ማሞች ልጅ ጉድ እኮ ነው። እኔ ግን የሚያሳዝነኝ ገነት የእሷ እናት መሆኗ ሳይታወቅ ድራማው ማለቅ የለበትም ብዬ ነው ማስቡ። ምክንያቱም ኤፍራታ እናቷን ይቅርታ ብላ በቃ እናት መቼም ይቅርታ መባል ይቅርታ ለልጅ እንጃ ግን ኤፍራታ እናቷ አገር ላይ ወድቃ እንደ እናት እናት ይቅርታ አድርግልኝ ምናምን ብላ እንደዛ ድራማው ማለቅ አለበት ብዬ አስባለ ወይ ፄ ደግሞ በቢኒ በጣም ተጎርጣለች። በጣም ቅስሟ ሁሉ ስብርብር ብሏል። ናታን ደግሞ ከዚህ በፊት ፄ ጋ እንድትደርስ ፄን እንድታፈቅራት አልፈልግም ከዚህ እንድትርቅ ነው በፈልገው ብሎ ቢኒን አስጠንቅቆት ነበረ። ቢኒ ደግሞ ተስፋ ቆርጧል። አሁን ላይ ናታን የሚባልን ሰው ድምፁንም ሆነ አይኑን ላይ አል አይፈልግም በጭራሽ ማለት ነው። እናም ይሄ ያበሳጨው ናታን አይኑ በእንባ ተሞላ። ቢኒ አንድም ቀን እንደዚህ ትቀየርብኛለህ ብዬ አስቤ አላውቅም። ታውቃለህ፣ እኔ ነኝ እንጂ ማረባ ሰው አንተን እንደ ወንድሜ አይቼ ካንተን ስከተል ለካ አላቅህም ነበር። በጣም ነው የማዝነው ናታል፣ ከዚህ በኋላ አጠገቤ እንድትደርስ አንተም ሁን ከህት አላቃችሁ። እኔ እኮ ከዛ ከጨለማ ቤት ውስጥ መተህ ታወጣኛለህ ብዬ ነበር የጠበኩት። ለካ አንተ ብቻ ብዙ ተናገረው። ናታን በእንባ ተሞላ። ሊያስረዳው እንኳን ጊዜ ያልሰጠውም። ፂ በአንተ ፍቅር ተጎድታለች፣ እንደምታፈቅር ያየውት ደግሞ አሁን አንተ ከሞት ከተባለ በኋላ ነው። እንዳጨረሰው አለው። እንግዲህ አቶ አቢላም ደውሎ ፂን እያስፈራራት ነበረ፣ እሷ ደግሞ እጅ ሰጠች። ይህን ስልክ ከዘጋሹ ምን እንደሚከተል ታውቂያለሽ። ስለዚህ አሁን የሚቀጥርሽ ቦታ እንድትመጭ ጆሮዋ ላይ ዘጋችበት። አሁን እኔ ለዚህ ሰው መሸነፍ የለብኝም ሲ ምን ሆነሽ ነው ደካማ የሆንሽው ብላ ራሷን እያሳመነች ትገኛለች። ቤዛም ደግሞ ዛሬ ደብሯታል፣ ምን እንደሆነች አላውቅም። እንግዲህ አዲሱ ፍቅረኛ አስደብሯት ይሆን። እሱ ደግሞ እናቱ ልትገለው ወይ ካገር ውጣ ወይ ደግሞ ሁለት እድል ሰጥተዋለች። የፈለግሽውን አምጪ ማዬ እኔ የትም አልሄድም አላት ማለት ነው። እንግዲህ ያቀደችለት ነገር አለ ለልጇ ማለት ነው። ምን እንዳሰበች ባላውቅም እንግዲህ ምን አርግ እንደምትለው የወለደችው ልጇን በጣም እያሰቃየችው ትገኛለች፣ የዲያና እናት ማለት ነው። ያፌት እንግዲህ ናታን ላይ ከባድ እርምጃ ወስዶበታል። በጣም ትልቅ እርምጃ ማለት ነው። በጣም ያሳዝናል። ናታን እንግዲህ ስሜ ናይፍ ነው ከአሁን በኋላ ናታን አይደለሁም ብሎ ራሱ ሲያስተዋውቅ ነበር ባለፈው። እንኳን ናይፍ ማንም ሆን ከኔን ያፌት ግን ማንም ሰው ሊያመልጥም ሆነ እኔን ሊያታልል አይችልም ብሎ ያፌት እንግዲህ በልበ ሙሉነት ተናግሮ ነበረ። ዛሬ ግን ፈጽሞታል። ጉድ